ከወረዳ አጠቃላይ በክረምት በጎ ፍቃድ ከዞን በተሰጠን አቅጣጫ መሰረት በወጣትና ስፖርት እና በፓርቲ ጽህፈት ቤት አስተባባሪነት የእኛም ተቋም አንድ ቴክኒክ ኮሚቴ አባል እና እንደ ጽህፈት ቤት ኃላፊ ስትሪንግ ኮሚቴ በመሆን እየተሳተፍን ቀበሌዎችን በመከፋፈል ተጋላጮችን መሰረት ያደረገ መሪ ቃልም በጎን ለራስ ነው በሚል መሪ ቃል ኦሪየንቴሽን የተሰጠን። ከዛም በመነሳት ሰው ለራሱም ለፈጣሪም ሲል ተጋላጮችን የመደገፍ ስንደግፍ ደግሞ በአይነትም በገንዘብም እየተደገፉ በአልባሳትም አረጋውያን፣ አካል ጉዳተኛ፣ ሴቶችና ህጻናት አጠቃላይ ከ80 ፐርሰንት በላይ ያለው ማህበረሰብ እንደኛ ተቋም ሴቶችና ህጻናት ላይ ያለ እነዚህ አካላት ደግሞ ተጋላጮችን እንደ ወረዳ የጋራ እየተደረገ በቁሳቁስ እጥረት በትምህርት ቁሳቁስ እጥረት ከትምህርት ቤት ውጭ የሆኑ ተማሪዎችንም ጭምር በትምህርት አስተባባሪነት ትምህርት ቁሳቁስ ተሰባስቧል። እንደ አጠቃላይ በዚህ ክረምት የተሻለ ስራ እየተሰራ ያለበት ሁኔታ ነው። በሁሉም ሴክተር በሚባል ደረጃ በትኩረት ተይዞ እየተንቀሳቀሰ ያለ ተግባር ነው። እንደኛም ተቋም እንደ ቴክኒክ ኮሚቴ ተሳትፏችን እንደተጠበቀ ሆኖ በተለይ በሴቶች አደረጃጀት በበላይነት የአልባሳት ድጋፍ የእህል በአይነት የሚደገፉ የምግብ ነክ እህሎችን ከማሰባሰብ ጋር በተያያዘና ሌሎች ግብአቶችንም በሴቶች አደረጃጀት የላቀ ተሳትፎ እንዲሰበሰብ አቅጣጫ እንደ ጽህፈት ቤት እየሰጠን ነው። እንደ ቴክኒክ ኮሚቴም በሚቀመጡ አቅጣጫዎችና ፕሮግራሞች እንደ ጽህፈት ቤት እየተሳተፍን ያለንበት እየተያዘ እንደተባለው በቁሳቁስ ለትምህርት ወደ አስር ደርዘን የሚሆን የጽፈት ቤታችን ሰራተኛ ትምህርት ቁሳቁስ በትምህርት አስተባባሪና እሱ ለትምህርት ጽፈት ቤት ያደረስንበት ሁኔታ አለ። ከዛ ውጭ ደግሞ በአልባሳት የተቋሙ ሰራተኛ ከትምህርት ቁሳቁስ ሲተሰበሰብ አብረን እግር መንገዳችን አልባሳት ከሌሎች ተቋሞች ተጋላጮች ከኛ ተቋም ማህበረሰቡ ሰፊ ማህበረሰብ ነው ያለው። ከተቋም ጋር በተያያዘ የሚለውን መነሻ በማድረግ ጽፈት ቤት ላይ የህፃናትም የአዋቂም የወንድም የሴትም ኢቭን ጫማም ጭምር ጫማዎችንም ጭምር የጽህፈት ቤቱ ሰራተኛ አስተዋጽኦ አድርጓል ተሰባስቧል። እሱን መነሻ አደረግን። እሱ በሃምሳ ኪሎኬሻ ኪሎ ኬሻ ከሁለት በላይ የሚሆን ጽህፈት ቤት ላይ መነሻ ተሰበሰበ። ከዛ እሱ መነሻ አድርገን ወደ በጽህፈት ቤታችን የበላይ አስተባባሪነትና በሰራተኞቹ አስተባባሪነት በግለሰብ በጎ ፈቃደኛ ግለሰቦችን ፈቃደኝነታቸውን እየጠየቅን የማሰባሰብ እና እንዲገዙልን ጭምር አድርገን ወደ ኬሻዎቹን ወደ ቦንዳ ሲቀየሩ በስሌት ስናሰላው ወደ 8 ወደ ቦንዳነት ሲቀየር 8 ቦንዳ የሚሆን ልብስ ነው። በብር ስተመን ደግሞ በአንድ ቦንዳ ምን ያክል ሂሳብ ይሆናል የሚለውን ስናወጣው ከ640 ሺህ ብር በላይ የሚሆን ወደ ገንዘብ ሲቀየር አልባሳት አሰባስበን ወደ ቆላ ያሉ ኤራዎች ቁጥር 27፣ 28 እና 30 እዚህ አስፓልት ዳር ያሉ ቀበሌዎችን ቁጥር 33፣ 35 ሊብሶ መሃል አምባ ወሹሃና ስርን ቀን ጨምሮ ወደ አስር ቀበሌ የሚሆኑ ቀበሌዎችን በመምረጥ አካል ጉዳተኛና አረጋውያን በማህበር ሶስት ቀበሌ ላይ በማህበራቸው እነሱን ተጠቃሚ ያደረግንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ 500 በዚህ የአልባሳት ስርጭት 501 ሴቶችን አካል ጉዳተኛና አረጋውያን ወደ 367 የሚሆን አረጋውያን አካል ጉዳተኛ 265 ህፃናት፣ 143 ህፃናቶችን ጠቅላላ 1276 ተጋላጭ ማህበረሰብ ክፍሎችን በዚህ ክረምት የአልባሳት ድጋፍ እንዲያገኙ ያደረግንበት ሁኔታ ነው ያለው የቀበሌ መዋቅሩ በተገኘበት ተጠቃሚዎቹ ባሉበት የእኛ ሰራተኞች ባሉበት ስርጭት የተደረገበት ሁኔታ ነው